እኳ በአምላኩ ስም ማለት ምን ማለት ነው? አልኳ ስላልገባ፣ አንተ ለሥላሴ በጣም ሩቅ ስለሆንክ ማለት ነው። ኢየሱስ ክርስቶስ በማን ነበር? በራሱ ስም ነበር? በአባቱ በአባቱ በስልጣኑ። አብና ወልድ አንድ ናቸው። እኔን ያየ አንድ ነዋ። በመለኮት እኮ አንድ ነው እሱ። ለዛ ከሆነው ስለ ሥላሴ እዛ ውስጥ ከምትገባ ያልኩ ገባ ክርስቶስ በራሱ ስም አስወጥቶ ያውቃል ወይስ በእግዚአብሔር ስም ነው ያስወጣ? ያለው በስልጣኑ። እሺ፣ በራሱ በስልጣኑ በኔ ስም ብሎ አሳየኝ። ምን ማስረጃ ነው ላይ ነው በራሱ ያስወጣ ማለት በራሱ አጋንንት ይሁን አጋንንት ያለበትን በመቃብር በመቃብር ዳርቻ ያገኘውን በዛሬ ሞባይል ማለት ነው፣ ሞባይል አባቴ ሰማኛ፣ እየተደማመጠ ነው። ለምን ትቀይሳለህ ጥያቄ፣ ለምን ትቀይሳለህ ጥያቄ ሲመጣብህ፣ እሰጥ እስልምና፣ እስልምና፣ እስልምና ለምንድን ነው አምላካቸው የማይፈውሳቸው ሲል፣ አይ የኛ አምላክ ይፈውሳል ብለህ እኮ መጨረስ ትችላለህ። ከዛ መጣ መጽሐፍ ቅዱስ ውስጥ አትደበቅ ነው ሁሱ ሰምታይ ነው ወይ መደበቅ አይደለም። ክርስቶስ ኢየሱስ በራሱ ነው በስልጣኑ ነው አጋንንትን ያስወጣ አራት ነጥብ። ቀጣይ ጥያቄን ልቀጥል። ሁለት ቁጥር ፈውስ፣ ስለ ፈውስ ይኸውልህ፣ ስለ ፈውስ ጠይቄ አለው። እኔም እኮ ጠይቄ በስልጣኑ አልኩ እኮ እኔም ጠይቄ ባላስም አጋንንት ይወጣል የሚል የለም። የለም፣ የ ከኛንተ ማፍረጃ ነው። ይሄን ብለሀል አልኩህ፣ እሱ አንተ ይሄን ብለሀል። ቀጣይ ጥያቄን አትያዝብኝ፣ ነው በጨበጣ። ኢየሱስ ክርስቶስ በማን ስም ነበር አጋንንት ሲያስወጣን? እናንተ በክርስቶስ ስም ትነግዳላችሁ አይደለ? በዚያ ታላቅ ነብይ በእሱ ስም ትነግዳላችሁ አይደል? ወላሂ ትንሳኤ ቀን ምን እንደሚላችሁ ትጠብቃላችሁ። ነብይ ያደረጋችሁ በእሱ ስም በክርስቶስ ስም እናስወጣለን ክርስቶስ በእኔ ስም እያለ ያስወጣ ነበር ወይ ወፍ በማን ነበር እኔ በእግዚአብሔር መንፈስ አጋን እንትን አስወጣለሁ ይላል መጽሐፍ ቅዱስ ላይ እኔ በእግዚአብሔር ጣት አጋን እንትን አስወጣለሁ ይላል ሁለት ማስረጃ እሰጥሃለሁ መጽሐፍ ቅዱስ ላይ ማለት ነው ታቸዋለ በአምላኩ ስም ነበር ሁሉ ሲሰራ የነበረው አምላኩ ነበር በእርሱ በኩል ሲያደርግለት የነበረው የሐዋርያ ስራ ምዕራፍ ሁለት ቁጥር 22 ላይ የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው ድንቅና ተአምራት እያለ ይናገራል። አምላኩ ነበር በእርሱ በኩል ትሰራለት የነበረው። ክርስቶስ ሁሉን ነገር ያንን ሁሉ ተሀያለን ስራዎች ወደ አምላኩ ነበር ያስጠገም። እናንተ ግን እርሱን ካዳችሁትና፣ እርሱ ሲያደርግ የነበረውን ትታችሁ በእርሱ ስም አደረጋቸው። ማስረጃ ስትባል ወር